አብራችን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ትናንት የመጀመሪያ ስብሰባውን አድርጎ የስራ ድልድል አድርጓል። በአዲሱ ፕሬዚዳንት ኮማንደር አትሌት ስለሺ ስህን ፕሬዚዳንትነት የተመራው ስብሰባ ኢንጂነር ጌቱ ገረመውን ተቀዳሚ ምክትል ፕሬዚዳንት አድርጎ መርጧል። አትሌት መሰረት ደፋር ደግሞ ምክትል ፕሬዚዳንት ስትሆን፣ ሌሎች የስራ አስፈጻሚ አባላትም የስራ ክፍፍል አድርገዋል። አቶ ቢንያም መሩጽ የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ፣ ወይዘሮ ሳራ ሐሰን የሀብት አሰባሰብ ንዑስ ኮሚቴ ሰብሳቢ፣ አቶ አድማሱ ሳጄ የጥናትና ምርምር ንዑስ ኮሚቴ ሰብሳቢ፣ ዶክተር ትእዛዙ ሞሴ የሥነ ምግባርና ቅሬታ ሰሚ ንዑስ ኮሚቴ ሰብሳቢ፣ ዶክተር ኤፍራክ መሐመድ የሕክምናና ጸረት አበረታች ቅመሞች ንዑስ ኮሚቴ ሰብሳቢ ሲሆኑ አትሌት በላይነሽ ኦጅራና አትሌት የማነ ጸጋዬ ደግሞ የስራ አስፈጻሚ ኮሚቴ አባል ሆነው ቀጣዮቹን አራት ዓመታት የኢትዮጵያ አትሌቲክስን በበላይነት ይመራሉ። የኢትዮጵያ ወንዶች ብሔራዊ እግር ኳስ ቡድን በቻን ውድድር ማጣሪያ ተሸንፎ ከተሳትፎ ውጭ ሆኗል። ትላንት በሊቢያ ቤንጋዚ በተደረገው ሁለተኛው ዙር የማጣሪያ ጨዋታ በሱዳን ሁለት ላንድ ተሸንፏል። ሞሲ ኮናቴ ና መሐመድ አብዱራህማን ለሱዳን ግቦቹን አስቆጥረዋል። ብርሃኑ በቀለ ደግሞ የዋሊያዎቹ ግብ ባለቤት ነው። ኢትዮጵያ በመጀመሪያው ዙር ማጣሪያ ኤርትራን በፎርፌ ብታሸንፍም በሱዳን በደርሶ መልስ ድምር ውጤት አራት ላንድ ተሸንፋ ከቻን ውድድር ውጭ ሆናለች። በሁለት ወራት ውስጥ ከቻን ና ከአፍሪካ ዋንጫ ውድድር ተሰናባች የሆነው የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያው አራት ጨዋታ አድርጎ በሶስቱ አቻ ሲለያይ በአንዱ ደግሞ ተሸንፏል ፋሲል ከነማ ስፖርት ክለብን በገቢ ለመደገፍ በሚካሄደው ሩጫ አስር ሚሊዮን ብር ለመሰብሰብ መታቀዱን የክለቡ የደጋፊዎች ማህበር አስታወቀ አምስት ኪሎ ሜትር የሚሸፍነው የሩጫ ውድድር ጥር አራት የሚካሄድ ሲሆን ከገቢ ማስገኛነቱ ባሻገር ቤተሰባዊነትን ለማጠናከር እንደሚረዳ ተገልጿል የጎንደሩ ሪፖርተራችን ዳንኤል ወርቁ ተጨማሪው ልኮልናል በጥምቀት ለምትሞሸረው ጎንደር ከተማ ሌላኛው ድምቀት ይሆናት የፋሲል ከነማ ሩጫ ያለፉት አምስት ጊዜያት ውድድሩ ሲካሄድ ቆይቷል። በዚህኛው ዓመትም ጥር አራት ቀን ለስድስተኛ ጊዜ የሚካሄድ ሲሆን ከግማሽ ምዕት ዓመት ለዘለቀ ጊዜ የብዙዎች ደስታ ለሆነው ስፖርት ክለቡ የማጠናከሪያ ገቢ ይሰበሰብበታል ተብሎ ይጠበቃል። የሩጫ ውድድሩን አስመልክቶ መግለጫ የሰጡት የፋሲል ከነማ ስፖርት ክለብ ደጋፊዎች ማህበር ፕሬዚዳንት አቶ ቴዎድሮስ ብርሃኑ በውድድሩ አስር ሚሊዮን ብር የሚደርስ ገቢ ለመሰብሰብ መታቀዱን ገልጸዋል። እስከ አስር ሚሊዮን የሚደረስ የሚገመት ገንዘብ ክለቡ ከደጋፊ ማህበራችን ኤክስፔክት ያደርጋል ወይም በእቅድ ደረጃ ተይዟል። ስለዚህ እንደ ደጋፊ ማህበር ይህን ሩጫ በማካሄድ አንዱ የፋይናንስ ሰፖርት የምናደርግበት ሩጫ ስለሆነ በዚህ ዓመትም ጥሩ ገቢ እናገኛለን እና ክለባችንም ሰፖርት እናደርጋለን ብለን ካሰብነው ሩጫ ነው ማለት ነው። የበርካታ ደጋፊዎች ባለቤት በመሆን በኢትዮጵያ ፕሪምየር ሊግ እየተሳተፈ የሚገኘው ፋሲል ከነማ በገቢ ራሱን ለማጠናከር የተለያዩ ስራዎች ሲሰሩ መቆየታቸውን እየተናገሩት የደጋፊው ማህበር ፕሬዝዳንት ከ15 እስከ 20 ሺህ የሚደርሱ ደጋፊዎችም በውድድሩ ይሳተፋሉ ተብሎ እንደሚጠበቅ አስረድተዋል። ማራኪ አካባቢ ቀበሌ 18 ከፕላዛ ሆስቴል መነሻውን በማድረግ መዳረሻውን ደግሞ መስቀል አደባባይ ለማድረግ በማድረግ የሚከወን ይሆናል። ጠቅላላ 5 ኪሎ ሜትር የሚያካልል ሩጫ ነው። እንግዲህ በዚህ ሩጫ ላይ የተለያዩ ስመጥር አትሌቶችም ተጋባዥ እንግዶች እንዲሁም ክለባችን የሚወዱ የክለባችን የጀርባ አጥንት የሆኑ ደጋፊዎቻችን በስፋት በመገኘት የሚያደርጉት ወይም ፍጻሜውን የሚያገኝ ውድድር ነው ማለት ነው። አምስት ኪሎሜትር በሚሸፍነው የጎዳና ላይ ውድድሩ የክለቡን ደጋፊዎች አብሮነትና ቤተሰባዊ ግንኙነትን የሚያጠናክር መሆኑ ተነግሯል። ይሄ የሩጫ ደግሞ የክለባችን አንዱ ባህል አንዱ ታሪክ ስለሆነ የክለብ ደጋፊዎቻችንም ሜዳ ላይ እንግዲህ ፋሲል ከነማ እዚህ ከጎንደር ከወጣ ረዥም ጊዜ ሆኖታል። እርስ በርስ የመደጋገፍ የአብሮነት፣ የቤተሰብ ባህላችን የሚያጠናክር ስለሆነ ሩጫዎች እናካሄዳለን። እንግዲህ ቀጣይ ስራዎችም ይኖራሉ። እንግዲህ ስፖርት ባርን፣ ሌሎች ስራዎችንም የመክፈት እቅድ አለን። እንግዲህ በዚህ አመት የተሰሩ ስራዎች፣ ሰፊ ስራዎች አሉ። ከነዛ መካከል አንዱ የሆነው ይህ ታላቁ ሩጫ ነው ማለት ነው። የፋሲል ከነማን የገቢ አቅም ለማጠናከር በሚደረገው ውድድሩ የቀረበው የመሮጫ ማሊያ ለስፖርት አፍቃሪያኑ በተለያዩ አማራጮች የቀረበ በመሆኑ ማሊያውን በመግዛት ደጋፊዎች ክለቡን እንዲያበረታቱም መልእክት ተላልፏል። የኢትዮጵያ ከፍተኛ ሊግ ትላንት የአመቱን አጋማሽ የመጨረሻ ጨዋታዎች አከናውኗል። በትላንት መርሃ ግብሮች በምድብ አንድ ነቀምቴ ከተማና ሶሎዳ አድዋ በምድብ ሁለት ደግሞ ቡዲቲ ከተማና ሀላባ ከተማ ድል ቀንቷቸዋል። በምድብ አንድ ሸገር ከተማ 29 ነጥብ ይዞ አጋማሹን ሲያጠናቅቅ፣ በምድብ ሁለት ደግሞ ደሴ ከተማ 23 ነጥብ ይዞ በጠባብ ልዩነት ሊጉን እየመራ ጨርሷል። ደሴ ከተማና በደሴ ከተማና በተከታይ ይቅርታ፣ ደሴ ከተማ በተከታታይ በጣላቸው ነጥቦች ምክንያት ከተከታዮቹ ነገሌ አርሲና ሀላባ ከተማ ጋር ያለ ያለው የነጥብ ልዩነት አንድ ብቻ ሆኗል። ምድብ አንድ ላይ እንጀባራ ከተማና ደብረ ብርሃን ከተማ እንዳጀማመራቸው መሆን ባለመቻላቸው ከመሪው ለመራቅ ተገደዋል። ደብረ ብርሃን በ14 ነጥቦች አምስተኛ ሲሆን፣ እንጀባራ ከተማ ደግሞ በ11 ነጥቦች ወራጅ ቀጠና ውስጥ አስረኛ ደረጃ ላይ ይገኛል። ከፍተኛ ሊጉ ከዝውውር ጊዜ ረፍትና ከግምገማ በኋላ በሁለተኛ ዙር ይመለሳል ተብሏል። ይቀጥላል፣ ተመልካቾች ኢትዮጵያዊው ሃጎስ ገብረህይወት እና ኬንያዊቷ አትሌት ቢያትሪስ ችቤት በመካከለኛና በረጅም ርቀት የአትሌቲክስ ውድድሮች ስኬታማ ዓመትን አሳልፈዋል። ሃጎስ በ5000 ሜትር፣ ችቤት ደግሞ በ5000ና 10000 ሜትር ጥሩ የፈረንጆች ዓመትን እንዳሳለፉ ነው ወርልድ አትሌቲክስ የገለጸው። ሃና ማርያም መስፍን ተመልክተዋለች። የፈረንጆቹ 2024 በአትሌቲክሱ ዘርፍ በርካታ ውድድሮች ኦሎምፒክን ጨምሮ በጊዜ ሰሌዳው መሰረት የተካሄዱበት ዓመት ነው። ከአንጸባራቂ ድሎች ከሀገርና ግለሰቦች ክብረ ወሰን በኋላ የዓለም አትሌቲክስ መለስ ብሎ ሲዳሰሰም የመካከለኛና ረጅም ርቀቶች ላይ ምን ተመዘገበ? ማነስ ስኬታማ ነበር? የትኞቹ አትሌቶችስ በዓለም አትሌቲክስ ቀዳሚ አምስት ደረጃዎችን ይዞ አጠናቀቁ? የሚለውንም አስፍሯል። በዓመቱ ትልቅ ፉክክርን ካስተናገዱ ርቀቶች መካከል የወንዶች አምስት ሺህ ተጠቃሽ ሲሆን በዓለም አትሌቲክስ ደረጃ ከአምስቱ ቀዳሚ አትሌቶች መካችን ደረጃ ይዘው ጨርሰዋል። ጣቷ አትሌት መዲና ኢሳ የዓለም ከ20 ዓመት በታች ሻምፒዮን እጅጋየው ታየ፣ እንዲሁም ጸጌ ገብረ ሰላማ ከሁለተኛ እስከ አራተኛ ያለውን ደረጃ ይዟል። በሴቶች ተመሳሳይ ርቀት የኦሎምፒክ ባለወርቋ ችቤት አመቱን በልዩነት ስታጠናቀቅም በ1423 አጠቃላይ ነጥብ ነው። መጀመሪያ ጊዜ ኢትዮጵያ በርቀቱ ሜዳሊያ ውስጥ የገባችበት ነው በጽጌ ዲቁማ አማካኝነት ሆኖ በኦሎምፒክ የሚሆን በሌሎች ርቀቶች በአመቱ ቀዳሚ የነበረችው